ከአማላዩ ፊልም ላይ አንድ ደስ የምትል ሲናለች ሐረገወይን አሰፋና ዋሲውን በላይ የሚተውኑባት ፊልሙ ላይ ባልና ሚስት ሆኖ ነው የሚሰሩት። ሐረገወይን ቡና እያፈላች ነው፣ ዋሲውን መጽሐፍ እያነበበ ነው። በመጽሐፉ በጣም ተመስጧል። በመሃል በመሃል ይስቃል። አረግ ትኩረት ስለተነፈገች እጅጉን ደብሯታል። ከዚያ እንዲህ አለችው፦ እኔ እዚህ ተጎልቼ አንተ ፍቅር እስከ መቃብርን ለመቶኛ ጊዜ ታነባለህ። ዋሲውን መለሰ፣ ፍቅር እስከ መቃብር እኮ አይደለም የከበደ ሚካኤል የቅኔ ውበት መጽሐፍ ነው። አላስጨረሰችውም። እሱ እኔን አያገባኝም፣ እንዲህ እንዳቃጠልከኝ ግን እነዚህ መጽሐፍቶችህን ሰብስቤ አቃጥልልሃለሁ። ሐረግ እንዲህ ብላ ጠየቀችው፣ ያሳቀህን ነገር ማወቅ ፈልጋለሁ፣ አንበብልኝ ዋሲሁን። ርዕሱ ሁለት መላጦች ይላል። ሁለቱ መላጦች አልቸዋርግ። ታሪኩ ጥሩ ነው ትወጇለሽ ብሎ የከበደ ሚካኤልን ሁለቱ መላጦችን አነበበላት። ሁለት በራ ሰዎች ሲያልፉ በጎዳና ዕቃ መሬት ወድቆ ብልጭ ሲላዩና ተሽቀዳድመው ሄደው ከቦታው ሲደርሱ ተፎካከሩበት ሁለቱም ሊያነሱ በኋላም ተማተው በጥፊ በጡጫ አንደኛው ነጠቀ በጉልበቱ ብልጫ አገላበጠና ቢመለከት ፈጥኖ ዕቃውን አገኘው ማበጠሪያ። አንደኛው እስቲ ሁላችሁም በሉ ፍረዱት። እሱ ራሱ በራ ጠጉር የለበት። ሮጦ ተማቶ ቀምቶ ቢያመጣ ምን ያደርግለታል ሚዶ? ለመላጣ ሰዎች ይፋጃሉ አስቦ ሳይፈርዱ የተጣሉበትን ጥቅሙን ሳይረዱ። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው በነበር ሚዲያ ለዛሬችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በጥበብ ነበር መሰናዶ ታላቁን ደራሲ ከበደ ሚካኤልን እናነሳለን። ከበደ ሚካኤል በሕይወት ኖሮ ቢሆን ኖሮ መቶ ዘጠኝ ዓመት የሆናቸው ነበር። በአካለ ሥጋ ከተለዩንም ከራረመ 1991 ነበረ ሕይወታቸው ያለፈው 27 ዓመት መሆኑም አይደል ጊዜው ይሮጣል 27 አመት እኮ ያለፈው ሥርዓት የነበረው ያገዛዝ ዘመን ነው ጊዜን በተመለከተ ከበደ ሚካኤል አንድ ደስ የምትል ግጥም አለቻቸው አንድ ሰው በባቡር ስለተቀመጠ መስሎ እንደሚታየው መሬቱ የሮጠ አመት ሁለት አመት ሲሄድ እያያችሁ ጊዜው ገሰገሰ ለምን ትላላችሁ በዘመን ግስገሳ ዕድሜያችን ተማርኮ ያለፍነውኛንን ጊዜ አይደለም እኮ ብለው ተቀኝተው ነበረ። ወይ ጊዜ ይሮጣል ሁል ጊዜ ለምንለው ለእኛ እቺ ግጥም ተስማሚ ትመስላለች። በነገራችን ላይ በመግቢያችን ላይ ያስደመጥናችሁ አማላዩ ፊልም ላይ ያለ አንድ ሲን እንደው ለነገሩ ብድግ አድርገን አይደለም ያነሳ ነው የተላላቆቹን የነከበደ ሚካኤልን ፈለክ ተከትሎ የግጥም መጽሐፍትን እያበረከተልን ያለው ዋሲውን በላይ ዛሬ መጽሐፍ ያስመርቃል። ለዚያም ነው የከበደ ሚካኤልን ግጥም የሚያነበበትን ሲን አስቀድመን መሰናዷችንን የጀመረ ነው። እንደሚታወቀው ዋሲውን በላይ በሀገራችን ኪነ ጥበብ ውስጥ ስማቸው ከፍ ብለው ከሚጠቀሱ የኪነ ጥበብ ባለሙያዎች ውስጥ አንዱ ነው። ዋሲውን በላይ ገጣሚ ነው፣ የትያትርና የፊልም ባለሙያ ነው። ከዚህ ቀደም አራት መጽሐፍትን አሳትሞ ለንባብ አብቅቷል። ዋሲሁን በላይ በርካታ ቲያትሮችንና ፊልሞችን የቴሌቪዥን ድራማዎችን ሰርቷል። አደረች አራዳ የተሰኘ የሬዲዮ ፕሮግራም በሸገር ሬዲዮ ከሽመልስ በቀለ ጋርም እያዘጋጀ ይገኛል። ዋሲሁን በላይ ዛሬ የሚያስመርቀው ዓለም በረከክም የተሰኘ ርዕስ የሰጠውን አምስተኛ መጽሐፉን ነው። ይህ ዓለም በረከክም የተሰኘ መጽሐፍ ሰኞ ጥቅምት 24 2018 ከቀኑ 11 ሰዓት ተኩል ጀምሮ በኢትዮጵያ ብሔራዊ ቲያትር ቤት ይመረቃል። በእለቱም በርካታ የኪነ ጥበብ ባለሙያዎች ሐሳቦቻቸውን ያጋራሉ ተብሏል። ሐረጋዊ አሰፋ፣ ሽመልስ በቀለ፣ ሰራዊት ፍቅሬ፣ ኮሜዲያን ደረጄ ኃይሌ፣ ተዋናይ ፍቃዱ አበበ፣ አርቲስት አምሩ ብርሃኑ፣ ዓለማየሁ ታደሰ እና ሌሎችም ይገኛሉ። የመጽሐፍ አፍቃሪዎች የጥበብ ሰዎችና የመድረክ ታዳሚዎች በዚህ የመጽሐፍ ምረቃ ላይ በክብር ተጋብዛችኋል ተብላችኋል። ከበደ ሚካኤል የግሪክ፣ የሮማውያን፣ የእንግሊዝ፣ የፈረንሳይ፣ የጀርመን፣ የሩሲያና የጣሊያንን በርካታ መጽሐፍት ከመረመሩ በኋላ 26 መጽሐፍት ለወገኖቻቸው ያበረከቱ ጉምቱ ደራሲ ናቸው። የልደት ቀናቸውን በማስመልከት እንዘክራቸዋለን፣ ታሪካቸውን እናነሳለን፣ ሥራዎቻቸው ላይ እንጨዋወታለን። እስከ መሰናዷችን ፍጻሜ አብራችሁ እንድትቆዩ ነው የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜ። ያዕቆብ ብርሃኑ ካሰፈረው ጽሑፍን ጀምር። የአንዳንድ ሰው ጣጣ ያሳዝናል። በቅርቡ ለከበደ ሚካኤል ጎረቤታቸው ነበርኩ፣ የሚገንዛቸው ጠፍቶ እኔ ነኝ የገነዝኳቸው ካለኝ ጨርቁን የጣለ ዱርዬ ጋር እያወራሁ ነበር። ከበደ ሚካኤል በንጉሡ ዘመን ቤተ መንግሥት የሚመላለሱ የቀዳማዊ ኃይለ ሥላሴ የሽልማት ድርጅት የሥነ ጽሑፍ ተሸላሚ በብዙዎች የሚደነቁ ነበሩ። ደርግ መጣና ቤታቸውን እርሱ አጎሳቆላቸው። ዐሥራ ሰባት ዓመቷን ሙሉ የወዳጅ ሆቴል ክፍል ተጠግተው ተወጧት። ኢህአዴግ ሲገባ ቤታቸውን ቢመልስም ዝናቸው ግን እየደበዘዘ ሄደ። ከበደ ዘመን መቀየሩን የፊውዳል ህብረተሰብ በአንድ አዳር መጤውን አውሮፓዊ ቴክኖሎጂ ሰራሽ ፖፕ ካልቸር መላበስ መቋመጡን ያወቁት አይመስልም። እና አንድ ቀን አንድ ወዳጃቸውን ጠየቁ፣ ከተማው ስለእኛ ምን ያወራል? ምንም አያወራም ረስቶታል ቢላቸው፣ ከበደ በቁጭት ምን አለ? የኢትዮጵያ ህዝብ፣ ግንባሩ አንድ በሆነና በፈነከትኩት አሉ ይባላል። ግንባሩ አንድ በሆነ የእርሳቸው ቃል ለአደባባይ ጸያፍ ብትሆንብኝ መንፈሱን በከፊል ለመግለጽ የተካኋት ናት። የኢትዮጵያ ህዝብ ሾርት ሜሞሪ መሆኑን የሚያውቀው አብይ አህመድ ብቻ ነው። የኢትዮጵያ ህዝብ እንደዚያ ተማሪ በጎች መሆኑን የምናውቀው ግን እኔና እግዚሔር ብቻ ሳንሆን አንቀርም። ከበደ ሚካኤል ማያውቁ ይሆናል። በአንድ የገጠር ትምህርት ቤት የሚያስተምር የሂሳብ መምህር አንድ ቀን ከተማሪዎቹ መካከል በትርፍ ጊዜው በጎችን የሚያግር ታዳጊ ልጅ ቀርቦ ጠየቀ። ልጅ በበጎችህ ማደሪያ ውስጥ አስር በጎች አሉሁን እንበል ከአስሩ በጎችህ አምስቱ ከማደሪያቸው ዘለው ቢወጡ በበጎቹ በረት ምን ያህል በጎች ይቀራሉ? ምንም። አለ መምህሩ ተገርሞ ያልኩህ አልገባህም? አስር በጎች አሉ አምስቱ ከበረቱ ዘለው ቢወጡ በበረቱ ውስጥ ስንት በጎች ይቀራሉ ነው። ምንም። አሁንም ተማሪው ተመሳሳዩን መልስ ሰጠ። መምህሩ በብስጭት እንዴት ይህን መቀነስ ያቅትሃል? ተማሪው ሲመልስ መምህር ሂሳቡን መቀነሱን አንተ ልታውቅበት ትችላለህ፣ የበጎቼን ጸባይ የማውቀው ግን እኔ ነኝ። እንኳን አምስቱ አንዲቷን ብቻዋን ዘላ ከወጣች ሁሉም ይከተሏታል እንጂ ሞት ቢመጣ በበረት ውስጥ አይቀሩም፣ አለ ይባላል። የኢትዮጵያ ሕዝብ እንደዚህ ተማሪ በጎች ይመስለኛል። አስር ሺዎችን ማሳመኑ ከሆነለ ሚሊዮኑ ያንተ ነው። ሚሊዮኑ አዝማሚያውን አይቶ ነገር ወደ ቀናው ተጠግቶ ለማደር ተሰልፎ የሚጠብቅ ቁጥር ነዋ። አንዳንዱ የሚያደንቅህ በስማ በለው ነው እንጂ ሐቀኝነት ተሰምቶት አይደለም። በሌላ ቀን እንዲሁ ፌስቡክ ላይ የአሉ ወሬ ለቃቅሞ ጥምብር ኩስህን ያውጠዋል። የላመ የጣመ በማንኪያ መዋጥ የለመደ አእምሮ፣ መጠየቅ አይወድማ። እኔ ግን ሀገርን፣ ትውልድን፣ ዘመንና ግለሰብን እንደምን ታውቀዋለህ እንደ ምንስ ትመዝነዋለህ ብትለኝ በጀግኖቹ እልሃለሁ። የዚህን ዘመን የዚህን ትውልድ ጀግኖች ብንጠይቅ ስንት አምታታው ማኛ፣ አክቲቪስት፣ ጨዋይ ታዛቢ፣ ነይም ባይ ዩቲዩበር፣ ቲክቶከር ይጠራልናል። ለመሆኑ ይህን ሙዚቃ የምናደንቀው ሙዚቃው የሚደነቅ ስለሆነ ወይስ ሌሎች ስላደነቁት? ጥቂት ቀልብ ገዝቻለሁ በሚለው ወገን እንኳ የአስተሳሰብ ዝንፈት ስር ሰዶ አንዳንድ ኢንቴሌክቹዋል ሴት ውልድን ሁሉ ዳፋ ተሸክመው የሚሻገሩ ተደርገው ሲንቆለጳጳሱ ትመለከታለ እና ይሄ ሁሉምን ለማለት ነው ምንም ለማለት አይደለም። እኔ ግን ቢሆንልኝ የኢትዮጵያ ሕዝብ ግንባሩ አንድ ሆኖልኝ ብስመው መርጣለሁ ሲል የከበደ ሚካኤልን አባባል ቀይሮ አቅርቦታል። የከበደ ሚካኤል የክርስትና ስም ቀጸላ ጊዮርጊስ ይባላል። በ1909 ዓ ም አንኮበር ትዳምባ ጊዮርጊስ በተባለ ቤተ ክርስቲያን እንደተጠመቁ ይነገራል። የከበደ ሚካኤል ወላጅ አባት አቶ አይታገድ ይባላሉ። እናታቸው ወይዘሮ አጸደ ሚካኤል። ወላጆቻቸው በሕፃንነታቸው ተለያይተው ስለነበር ከበደ ሚካኤል የሚጠሩት በአያታቸው ወይንም በእናታቸው አባት ስም ነው። የክብር ዶክተር ከበደ ሚካኤል ግጥም መጻፍ የጀመሩት የ18 ዓመት ወጣት ሳሉ ነበር። ከበደ ሚካኤል ቢዮንድ ፓርደን የተሰኘውን ረዥም ልብ ወለድ ከይቅርታ በላይ በሚል ርዕስ በግጥም መልክ የተረጎሙት በቀዳማዊ ኃይለ ሥላሴ የይተርጎምልን ጥያቄ ነበር። ዘ ሊስት ኦፍ ማይ ሊትራሪ ወርክስ በሚል ርዕስ በጻፉት አንድ እንግሊዝኛ ጽሑፍ በአጠቃላይ የጻፏቸው ድርሰቶች ዘጠና አንድ እንደሆኑ ገልጸዋል። ከእነዚህ ድርሰቶች መካከል ከስድሳ በላይ የሚሆኑት ያልታተሙ ናቸው። በአገራችን የሬዲዮ ስርጭት መስከረም 2 ቀን 1928 ዓ ም ጃንሆይ በነፋስ ስልክ የመሠረት ድንጋይ አስቀምጠው ሥራውን ጀመረ። ታዲያ የመጀመሪያዎቹ የሬዲዮ አንባቢዎች ክቡር ዶክተር ከበደ ሚካኤልና ወይዘሮ ሮማን ወርቅ ካሳውን ናቸው። አንባቢዎቹ የተመረጡት ደራሲ በመሆናቸው ይመስላል። ሁለቱም ደራሲዎች ናቸው። ከበደ ሚካኤል በ1971 ዓ ም በኢትዮጵያ ራዲዮ ይተላለፍ ከነበረው ማንን እንጠይቅ የራዲዮ ፕሮግራም ጋር ባደረጉት ቃለ ምልልስ ስለ መጻሕፍት፣ ስለ ጻሕፍትና ስለ ንባብ የሚከተለውን ተናግረው ነበር። መጻሕፍትን ለማንበብ የሚጠቅሙ ነገሮች አራት ናቸው። አንደኛ አንደኛ፣ የሚነበበው ባንጎል ውስጥ እንዲቀረጽ ዋና ዋናዎቹን በእጅ እየገለበጡ መጻፍ። ሁለተኛ፣ ምርጥ መጻሕፍትን ጠያይቆ ማንበብ። ሦስተኛ፣ ማለፊያ መጻሕፍትን ደጋግሞ ማንበብ። አራተኛ፣ እጅግ በጣም ጥሩ መጻሕፍ ከሆነ ዋና ዋና የሆኑትን በቃል ማጥናት ነው ብለዋል። የመጻሕፍት ዓለም አንድ ራሱን የቻለ ዓለም ነው። ወደሱም እሱም የሚገቡ ጥቂቶች ናቸው። መጻሕፍትን በደንብ የሚያነቡ በዓለም ላይ አሥር ሰዎች ይገኙ እንደሆነ ትልቅ ነገር ነው። እኔ ግን አሥር ሰዎች ይገኛሉ ብዬ አላምንም። ከአገራችን ደራሲያን ከተጻፉት በጣም የምወዳቸው በክቡር ብላቴን ጌታ ኅሩይ የተጻፈውን ወዳጄ ልቤ፣ ከዘነበ ኢትዮጵያዊ የተጻፈውን መጽሐፈ ጨዋታ ከነጋድራስ ገብረሕይወት መንግሥትና የሕዝብ አስተዳደርና የአጼ ምኒልክ ታሪክ ከአቶ ዮፍታሔ ንጉሤ የትያትር መጽሐፍት ናቸው። እኔ ከሦስት ሺህ ያላነሱ መጽሐፍትን በተለያዩ ቋንቋዎች ካነበብኩኝ በኋላ ነው ልጽፍ የቻልኩት ሲሉ ተናግረው ነበር። አንዴ ደራሲ ክቡር ዶክተር ከበደ ሚካኤል ከአንድ መጽሐፍ መቅድም ላይ ይህንን አስተያየት አስፍረው ነበር። መልካም ሥርዓት የተመሠረተለት ሕዝብ ብርታትን አግኝቶ ከሌሎች ሕዝቦች በላይ ለመሆን ችሏል። ስንዴ ዘራ? ስንዴ ሲሰበስብ እንክርዳድ የዘራ ሰው ግን እንክርዳዱን ይሰበስባል እንጂ እንክርዳዱ ወደ ስንዴ፣ ስንዴ ወደ እንክርዳዱ አይለወጥም። እንዲሁም ሕፃናት መልካም አስተዳደግ ሲኖራቸው መልካም ሕዝብ ማግኘት ይቻላል ብለዋል። በነገራችን ላይ ይህ ቢዮንድ ፓርደን የሚለው መጽሐፍ ክቡርነታቸው ከይቅርታ በላይ ብለው በግጥም መልክ ፍሬ ሐሳቡን ሳይለቅ በሰባ ስድስት ገጽ አሳጥረው ተርጉመውታል። ታላቁ ጸሐፊ ክቡር ከበደ ሚካኤል ልጆች አፍ ይፈቱበት ዘንድ በታሪክና ምሳሌ ተከታታይ የመማሪያ ጽሑፎቻቸው መግቢያ ላይ ይህንን የሀገር ትርጉም ጻፉልን። አገር በታሪክ፣ በቋንቋ፣ በሃይማኖት፣ በልማድ፣ በተስፋ፣ በደስታና በመከራ ተሳስሮ የሚኖር አንድ ወገን የሆነ ሕዝብ የሚኖርበት የዓለም ክፍል ነው። አገር ማለት አያት ቅድመ አያት የተወለዱበት አድገውም በጀግንነት ከውጭ ጠላት እየተከላከሉ ለሕዝብና ለመንግሥት የሚጠቅም ሥራ ሠርተው ዕድሜያቸው ሲደርስ ልጆቻቸውን ተክተው የተቀበሩበት ጒድጓድ ነው። በመወለድ እትብት በመሞት አካል ከአፈሩ ጋር ስለሚዋሃድ የአገሩ አፈር ሕዝቡ በላዩ የሚኖርበት ማለት ነው። እግዚአብሔር ከምድሩ አፍሬ ሕይወት እንዲገኝባት በማድረጉ አገር እያጠባች የምታሳድግ ፍቅሯ ባጥንት በሥጋ ገብቶ የማይደመሰስ የሆነች እናት ማለት ነው። ከልጅነት ጀምሮ ወንዙን፣ ተራራውን፣ ሜዳውን፣ ቆላውንና ደጋውን በማየት ስለማደግ ማደግ አባቶች በሕይወትና በሞት የሠሩበት ደግ ሥራ በአእምሮ ታትሞ ስለቀረ ቀረ በአገር እስካሉ ሲታይ በስደት ሲሆኑ ሲታሰብ ፍቅርና ናፍቆት የሚያሳድር ሀገር ነው። አገር አባት፣ እናት፣ ዘመድ፣ ምግብ ጌጥና ሀብት በመሆኑ ድህነትና ጥቃት በመጣ ቁጥር እስከ ሞት ድረስ እንዲሠራበት ከአያት ከቅድመ አያትና ከአባቶች በጥብቅ የተሰጠ ያደራ ገንዘብ ነው። ክቡር ከበደ ሚካኤል ይህንን መግቢያ ጨምሮ ሀገርን የተመለከተ ያንን ሁሉ ጽሑፍ ለሕፃናት የማይከብድ የማይረቅ፣ የማይጎረብጥ ለዋቂ ደግሞ የማይቀል ማለትም ተራ የማይሆን አድርገው እንዴት እንደ ጻፉ ሁሌም ያስገርማል። እንዲያው ጊዜ ሰጥተንና አንብቦ ስቲ እያንዳንዷ ገለጻ ጥልቅ ምስጢር የያዘች ናት። እርሳቸው በጽሑፎቻቸው የሀገርን ትርጉም ያስተማሩት ያ ትውልድ እንዴት ከአገሩ ፍቅር ይልቅ የጎሳውና የነገዱ ፍቅር ጠልፎ እንደጣለው እንደው የማይገባ ነው። የደራሲው ጠቢብነትና አዋቂነት ሁሌም ይደንቃል። ከበደ ሚካኤልን ለልደታቸው እየዘከር ናቸው ታሪክና ምሳሌን አንስተን ፋኖስና ብርጭቆን አለማንሳት ይከብዳል። እስኪ እንሄድበት። አንድ የፋኖስ መብራት በግብሩ የኮራ እንዲህ ሲል ተጣላ ከብርጭቆ ጋር እኔኔ መብራቱ ብርሃን የምሰጥ ጨለማን አጥፍቼ የምገላልጥ አንተ ግን ፊቴ እንዲህ ተደንቅረህ ዙሬን ከበኸኝ እንዲያው ተገትረህ ብርሃኔ ሩቅ ደርሶ ደምቆ እንዳያበራ አንተም ፈጠረብኝ መንገድ የምትዘጋ እንቅፋት። የወንቅ ሥራዬን አታጥፋ፣ ገለል በል ከፊቴ ብርሃኔ ስፋፋ። እውነትማ ለአንተ ከሆንኩኝ እንቅፋት ሊድል ብሎ ሲለቅለት ቦታ ከጎን የነፈሰ የንፋስ ሽውታ መጣና መብራቱን አጠፋው ባንዳፍታ። አጭር የሆነ ተመልካችነቱ መለየት አቅቶት ጥቅሙን ከጉዳቱ እወቁኝ እወቁኝ እያለ ሲነሣ ሰውም እንደዚሁ ያመጣል አበሳ። እንዲህ ቀለል ብለው እናነባቸው የነበሩ በቃላችን እንይዛቸው የነበሩ የከበደ ሚካኤል ግጥሞች ልጅነታችንን ሠርተውታል። የአገርና የሕዝብ ጉዳይ እረፍት ከሚነሳቸው ዋነኞቹ አንዱ ከበደ ሚካኤል ናቸው። የኢትዮጵያ ኋላቀርነትና ድንቁርና ባያሌው አሳስቧቸዋል። ስለ ስልጣኔ ከጻፉት አራት መጽሐፍት አንዱ ይህ ነው። ደራሲ የሌለው ሕዝብና ቃፊር የሌለው ወታደር አንድ ነው፣ ሁለቱም መሸነፋቸው አይቀርም ይላሉ። ድርሰት የሌለው ህዝብ ህዝብ አይደለም ብሏል ቮልቴር። የአንድ ህዝብ ድገትና ስልጣኔ የሚታወቀው ኪነጥበውም ሲያድግ ነው። አርቲስት ደ ሲግኔቸር ኦፍ ሲቪላይዜሽን ስንዲል ቤቨርሊ ሲልስ። የጥሩ ድርሰት ማደግ የህዝብን ማደግ ያመላክታል። ከበደ ሚካኤል ግሪክ ሚጢጢ ያገሩን አሳለ ሃያላን አገራትን ሳይቀር በትንሽ ጦር ያንበረከከችው ስልጣኔ ስላላት ነው ይላሉ። ስልጣኔ ያለው ህዝብ ከነጻነት ባሻገር ባሸናፊነት ይኖራል። ኋላ ቀርነት የባርነትና የድህነት ምንጭ ነው። ከበደ ሚካኤል የግሪክ ስነ ጽሑፍ ትሩፋትን በሆሜር በኩል እንዲህ ይገልጡታል። ዓለም በድንቁርና ተንኮል ሲኖር ብቻዋን በስልጣኔ ጸድቃ ትኖር የነበረችው ግሪክ ውበቷን የሚመሰክሩ ሕንፃዎቿ ዛሬ ፈርሰዋል፣ አርበኞቿም ረግፈዋል። የሆሜር ቅኔ ግን እስካሁን ድረስ ቆይቶ ግሪክ ምን እንደነበረች ይገልጣል፣ ያስተምራል፣ ይናገራል። በማንኛውም ሕዝብና በማናቸውም አገር በማናቸውም ዘመን ከተነሱት ባለቅኔዎች ሁሉ ሆሜር ይበልጣል። ከዚህም የተነሣ የባለቅኔዎች መስፍን ተብሎ ይጠራል። ረናን የሚባለው የፈረንሳይ ሊቅ ከአንድ ሺህ ዓመት ወደ ፊት ዕውቀት እየሰፋ ሲሄድ አሁን በዓለም ላይ ያሉ መጽሐፍት ሁሉ ተንቀው የሚያነባቸው ይጠፋል። ሁለት መጻሕፍት ብቻ ምን ጊዜም ቢሆን ስለማይረክሱ መታተማቸውና መነበባቸው ይቀጥላል። እነዚሁም መጽሐፍ ቅዱስና የሆሜር ቅኔ ናቸው ብሏል። የሆሜር ድርሰት ለሦስት ሺህ ዘመን አዲስ ሆኖ ሊቀጥል የቻለው ምን አይነት ድርሰት ቢሆን ነው? ግሪኮች የፈነጠቁት የዕውቀት ብርሃን ጮራ ዛሬም በብዙ የምድራችን ስፍራዎች ያበራሉ። ሰው በሐሳቡ ካልተመራመረ በቀር ሕይወት አለ ለማለት አይገባውም ይላሉ። ይቀጥሉና ሕዝብ በእንቁላል ሊመሰል ይችላል እንቁላል ካላስታቀፉት በስተቀር አይፈለፈልም ሕይወትም አያገኝም ሕዝብም እንደዚሁ በእውቀት ካልቀሰቀሱት በቀር ዐይን አይከፍትም እንደ እንቁላል ተደፍኖ ይኖራል እንጂ ይህም ተደፍኖ የሚኖሩበት ሁኔታ የአእምሮ ሰመመን የመንፈስ እንቅልፍ ድንቁርና ይባላል ይላሉ ሕዝብ በድርሰትና በኪነ ጥበብ ካልተቀሰቀሰ በጽኑ የእንቅልፍ ድንዛዜ ውስጥ እንደሚኖር የሆኑን ዓለም ምስክርነት ከግሪክ እየጠቀሱ ይነግሩናል ማሰብ አንችልም ደንቆሮ ነን ስለዚህ ሕይወትን እየኖርናት አይደለም የሚሉ ይመስላል። ክቡር ከበደ ሚካኤል መኩሪያ ጥቅምት 23 ቀን 1909 ዓ ም ደብረ ብርሃን አካባቢ ገረም ገብርኤል አጥቢያ ተወለዱ። የቤተ ክህነት ትምህርት ካገባደዱ በኋላ ባሊያንስ ፍራንሴዝ እና ላዛሪስት ሚስዮን ዘመናዊውን ትምህርት ተከታትለዋል። በግልም የግሪክን፣ የሮማውያንን፣ የእንግሊዝን፣ የፈረንሳይን፣ የጀርመንን፣ የሩሲያንና የኢጣሊያን በርካታ መጽሐፍት መርምረዋል። በዚህም የረዥም ጊዜ ንባብ ያገኙትን ዕውቀት ለህብረተሰቡ ለማዳረስ ሲሉ 26 መጽሐፍትን አሳትመዋል። 67 ጥራዞችን ለህትመት አዘጋጅተዋል። የኢትዮጵያ ስነ ጽሑፍ ዘመናዊ መሆን ከጀመረበት ጊዜ አንስቶ የዶክተር ከበደ ሚካኤል አስተዋጽኦ ደምቆ እንደ ታየ ነው። የሥነ ግጥም ድንጋጌና የአጻጻፍ ሥርዓትን በሚገባ ጠብቀው የተጻፉት ግጥሞቻቸው እንደ ውኃ የሚፈሱ በሙዚቃዊ ቃናቸው ውስጥን ዘልቀው የሚሰሙ በአንባቢ አእምሮም ተቀርጸው ሁልጊዜ ሲታወሱ የሚኖሩ ሥነ ጥበባዊነት የሚታይባቸው ናቸው። በሚጥምና በሚስም መልክ የደረሷቸው መጽሐፍትም ለወጣቱ ትውልድ ጽኑ የእውቀት መሠረት የሚጥሉ ናቸው። ደራሲ ከበደ ሚካኤል ከአእምሮአቸው አፍልቀው ከጻፏቸው ወጥ ድርሰቶች በተጨማሪ ያነበቧቸውን የዓለም ታላላቅ ደራሲያን ሥራዎች ለአንባቢ በሚስማማ መልክ ተርጉመው አቅርበዋል። ደራሲ ከበደ ሚካኤል በአሁኑ ዘመን እንደ አዲስ የሚታየውን ቋንቋንና ሌሎችንም ዘርፎች በሥነ ጽሑፋዊ አግባብ የማስተማርን ዘዴ ቀድሞ የቀየሱ ናቸው። ከ1934 ዓ ም ጀምሮ እስከ 1960ዎቹ መግቢያ ድረስ ለአንደኛና ለሁለተኛ ደረጃ ትምህርት ቤቶች ማስተማሪያ ያዘጋጇቸው የሥነ ግጥም የተረት የተውኔት የታሪክ የፍልስፍናና የሃይማኖት መጻሕፍት ዛሬም ቢሆን ጠቃሚነታቸው እጅግ የጎላ ነው እነዚህ ሥራዎች ሕፃናትንና ወጣቶችን እያዝናኑ ቁም ነገርን የሚያስጨብጡ የሰው ፍቅርን ጥበብን የሥራን ክቡርነትን ለእድገት ተነሳሽነትን ሥነ ምግባራዊ ጽናትን የሚያጎናጽፉ ናቸው የሥነ ጽሁፍ ስራዎቻቸውን በሰው ልጅ ረቂቅ ባህሪ በማህበራዊ ኑሮ ልዩ ልዩ ገጽታ በባህል፣ በስነ ምግባር፣ በታሪክ፣ በስነ ጥበብና በፍልስፍና ላይ የሚያተኩሩ ናቸው። እንደ ደራሲ ከበደ ሚካኤል አያሌ ጉዳዮችን በአጽንኦት የተመለከተ ደራሲ በሀገራችን እስካሁን አልታየም። እኚህ ታላቅ የጥበብ ሰው ደራሲና ተርጓሚ ብቻ ሳይሆኑ ፈላስፋና ታላቅ መምህርም ነበሩ። በድርሰቶቻቸው ውስጥ የሚታዩት የትልቅ ሐሳብ መግለጫ ቃላት ዘይቤዎችና የጻጻፍ ስልቶች በኋላ ለመጡ ደራሲያን ያደረጉት አስተዋጽኦ ከፍተኛ ነው። በተለይ ከ1950ዎቹ ወዲህ የተነሱ ደራሲያን የእሳቸውን ድርሰቶች አብነት አድርገው ስነ ጽሁፍን በመመርመርና የህብረተሰባችንን ሁኔታ በመገንዘብ የእድገት አቅጣጫን ሊጠቁሙ ችለዋል። ዶክተር ከበደ ሚካኤል የማስተማሪያ መጽሐፍትን ለማዘጋጀት ምቹ ሁኔታ ባልነበርበት ጊዜ በራስ አነሳሽነትና በወገን ተቆርቋሪነት በርካታ መጽሐፍትን በማዘጋጀታቸውና የሀገራችንን ስነ ጽሁፍም እንዲዳብር በማድረጋቸው የአዲስ አበባ ዩኒቨርሲቲ ለሥራዎቻቸው እውቅናን ለመስጠትና ለሳቸው ታላቅ አክብሮትን ለመግለጽ በሥነ ጽሁፍ የዶክትሬት ዲግሪ ሰጥቷቸዋል። እኚህ የሥነ ጽሁፍና የእውቀት ባለቤት ጸሐፌ ተውኔት፣ ተርጓሚ፣ ታሪክ አዋቂ፣ ፈላስፋ፣ ደራሲ፣ ጋዜጠኛ በመሆን ያበረከቱት ዘርፈ ብዙ አስተዋጽኦ በሀገራችን ሥነ ጽሁፍና ምሁራዊ አስተሳሰብ ላይ የማይጠፋ አሻራ ሆኗል። ለድርሰት ስራዎቻቸው የተለያዩ ሽልማቶችን አግኝተዋል። በ1957 ዓ.ም በሥነ ጽሑፍ የላቀ ችሎታውና ለሀገራችን ደራሲያን ትውልዶች ባደረጉት አስተዋጽኦ በአማርኛ ሥነ ጽሑፍ የመጀመሪያው የቀዳማዊ ኃይለ ሥላሴ ሽልማት ድርጅት ተሸላሚ ለመሆን በቅተዋል። በ1990 ዓ.ም ደግሞ የክብር ዶክትሬት ድግሪ ከአዲስ አበባ ዩኒቨርሲቲ ተቀብለዋል። እንደ ፈረንሳይ፣ ጀርመን፣ ጣሊያን፣ ሩሲያና ሜክሲኮ ካሉ መንግሥታት ልዩ ልዩ ሽልማቶችን ተቀዳሽተዋል። ደራሲ ከበደ ሚካኤል ቋንቋን በተመለከተ ልሳነ ብዙ ከሚባሉ ደራሲዎች አንዱ ናቸው። ከሀገራቸው አማርኛና ግዕዝ ቋንቋዎችን ከውጪ ደግሞ ፈረንሳይኛን፣ ጣሊያንኛንና እንግሊዘኛ ቋንቋዎችን ጠንቅቀው ያውቁ ስለነበር በሁሉም ቋንቋዎች የሚያገኙትን መጽሐፍት ለማንበብ አይቦዝኑም። ታዲያ እንደ እጅ ሟሟሻና እንደ መጀመሪያ የሚቆጠረው ድርሰታቸው በጣሊያን ዘመን የተጻፈው ብርሃነ ሕሊና የተሰኘው ስራቸው ነው። በኋላ ላይ የቅኔ ውበት በተባሉ መጽሐፋቸው ከተካተቱት ስብስቦች አንደኛው በመሆን በተደጋጋሚ ታትሟል። ወራሪ ጠላት ከተባረረ በኋላም የድርሰት ሙያን አላቋረጡም። ከ1933 እስከ 1966 ዓ.ም በጋዜጠኝነት፣ በትምህርት ሚኒስቴር ውስጥ በኢንስፔክተርነትና በምክትል ዳይሬክተርነት፣ በውጭ ጉዳይ ሚኒስቴር መስሪያ ቤት በተርጓሚነትና በፀሐፊነት፣ በብሔራዊ ቤተ መጻሕፍት ወመዘክር በዳይሬክተርነት፣ እንደገና በትምህርት ሚኒስቴር በዳይሬክተርነት፣ በንጉሰ ነገስቱ ካቢኔ ከምክትል ሚኒስትርነት ማዕረግ የዜና ማደራጃ ኃላፊና በኋላም ሚኒስትር ሆኖ ባገለገሉባቸው አጋጣሚዎች ሁሉ የድርሰት ሙያቸውን አላቋረጡም። በእነዚህ የሥራ ዘመናት የጻፏቸው ብዙዎቹ መጽሐፍቶቻቸው አራት ጊዜና ከዚያም በላይ እየተደጋገሙ ለመታተም በቅተዋል። በድርሰት ሥራዎቻቸው ትርጉሞችና ወጥ ድርሰቶች፣ ተውኔቶችና ግጥሞች የተካተቱበት ሲሆን በአንባቢያን ዘንድ አሁንም ድረስ ተወዳጅነታቸው እንደ ቀጠለ ነው። የግጥምና የተውኔት ድርሰት ችሎታቸውን በሚገባ አቀናጭተው አሳይቷል የተባለላቸው የታዋቂውን እንግሊዛዊ ጸሐፊ ተውኔት የዊልያም ሼክስፒርን ተውኔት ሮሜዮና ጁልየትን ተርጉመውና አሳትመው ባወጡ ጊዜ የከበደ ሚካኤልን ቃለ ተውኔት በግጥም አሳክቶ የመጻፍ ችሎታቸው ትልቅ እንደሆነ አስመስክረዋል። እንግሊዛዊው የተውኔት ደራሲ ሼክስፒር ለሀገራችን ተደራሲ ያስተዋወቁ በመሆናቸው የተለየ ስፍራ አላቸው። ከበደ ሚካኤል በተደጋጋሚ ካሳተሟቸውና በአንባቢውም ዘንድ ተወዳሽ ከነበሩ ድርሰቶቻቸው መካከል የሚከተሉት በግንባር ቀደምትነት ይጠቀሳሉ ሮሜዮና ዡልየት፣ በላይነህ ቅጣት፣ ማዕበል፣ የትንቢት ቀጠሮ፣ ብርሃነ ሕሊና፣ የቅኔ ውበት፣ ታላላቅ ሰዎች፣ ታሪክና ምሳሌ አንደኛ መጽሐፍ፣ ታሪክና ምሳሌ ሁለተኛ መጽሐፍ፣ ትልቁ እስክንድር፣ አኒባል፣ ከይቅርታ በላይ፣ ካሌብ፣ የሥልጣኔ አየር፣ የሉል መኮንን ታሪክና መታሰቢያ በስዕል፣ ጃፓን እንዴት ሰለጠነች? የቅኔ አዝመራ፣ የዓለም ታሪክ፣ የእውቀት ብልጭታ፣ የድርሰት ትንሣኤ ግርማዊነታቸው በአሜሪካን ሀገር ይገኙባቸዋል። ከበደ ሚካኤል በጣሊያን ወረራ ወቅት በባንዳነት ይታሙ ነበር። ኀይለ ሥላሴ ግን ያንን ሳይቆጥሩ የትምህርት ሚኒስትር አድርገው ሾሟቸው። ደርግ ሥልጣን ሲይዝ ግን ከሥልጣን አባረራቸው። መኖሪያ ቤታቸው ተወረሰ። በአንዲት ዛኒጋባ ቤት እንዲኖሩ ተገደደ። ከበደ ሚካኤል በአብዮቱ ጉልበተኞች የደረሰባቸው እንግልት በጤንነት ከመቆየት በላይ ሆኖባቸው ይሆናል። የደራሲ ማህበሩ ነገሮች እንዲሻሻሉላቸው ቢጥርም አልተሳካለትም ነበር። ከበደ ሚካኤል በጣም ጥቂት ጓደኞች ነበሯቸው። ከዘመዶቹ ጋር ግንኙነት የለውም። ልጅ አልወለደም። ባለቤቱም ለረዥም ዓመታት አምሯቸው ጤነኛ አልነበረም። ከበደ ደርግ ሥልጣን ከያዘ በኋላ አምሯቸው ጤነኛ እንዳልነበር ጥቂት ማሳያዎች አሉ። አንደኛ፣ ኒውዮርክ የሚገኝ ማተሚያ ቤት በደርዘን የሚቆጠር ሥራቸውን ሊያሳትም እየተዘጋጀ እንደሆነ ያወሩ ነበር። በሌላ በኩል ሼክስፒርና ጆርጅ በርናንድሾ በአንድነት ከጻፉት በላይ እንደ ጻፉ አጋነው ሲያወሩ ቆዩ። መጽሐፍቶቹ ሁሉ በእንግሊዝኛ ተተርጉሞ ሲወጡ ዓለም ሁሉ ስለሳቸው እንደሚያውቅ የከበደን ማንነት እንደሚረዳ በስሜት ተወጠው ይናገራሉ። ደራሲ ብቻ ሳይሆኑ ኢኮኖሚስትና የነገረ መለኮት አዋቂም ጭምር እንደሆኑ ያክሉበታል። ከበደ ሚካኤል ያለ ጥርጥር ታላቅ ደራሲ ናቸው። በግጥም ቢባል በተውኔት ወይም በልብ ወለድ ይራቀቃሉ። ትውልድን በሥነ ምግባርና በግብረ ገባ አንጸዋል። የመንግሥት ሥልጣን ይዘው ትምህርት ሚኒስቴርን በብቃት መርተዋል። ነገር ግን ይህ እንደ ወንጀል ተቆጥሮ ሁሉንም ነገር ተቀሙ፣ ቤታቸውን፣ ሀብት፣ ንብረታቸውን፣ ጤናቸውን። ህዳር ሦስት ቀን 1991 ዓ ም በተወለዱ በ84 ዓመታቸው ከዚህ ዓለም በሞት ተለይተዋል። ማን ነበር ወታደራዊ መንግሥት ሥልጣን ሲይዝ በአንድ ሌሊት ምሁራንን አርዶ ያድራል ያለው? ምሁራን የማኅበረሰቡ ጭንቅላት ናቸው። ደራሲያን የማኅበረሰቡ ልብ ናቸው። ያለ ልብና ጭንቅላት ሀገር ትሞታለች። በደርግ ጊዜ በደል የደረሰባቸውም ተዘርዝረው አያልቁም። በብዕራቸው በደርግ ግፍ የደረሰባቸው ደራሲያን ለምሳሌ ብርሃኑ ዘሪሁን ተደጋጋሚ እስር ደርሶበታል። ከበደ ሚካኤል እስር ቤትና ንብረት መቀማት ደርሶባቸዋል። ጸጋዬ ገብረ መድኅን እስራት ደርሶበታል። አቤ ጉበኛ እስራትና ሞት፣ በአሉ ግርማ ሞት። አዲስ ዓለማየሁ ከደርግ ጋር ለመተባበር አሻፈረኝ ካሉ በኋላ ከሌሎች ጓደኞቻቸው ጋር ሊታሰሩ ይችሉ እንደነበረ ያምናሉ። ነገር ግን ደርጎች ጠቅላይ ሚኒስትራቸው እንዲሆን የጠየቁት ሰው ማሰሩ አሳፍሯቸው ለጥቂት ተርፈዋል። አምባገነን መንግሥት ከጠቢባን ጋር ጠብ ነው፣ ግንኙነት ቢመሠረቱም ሥር የማይሰድ የላይ ላይና ጊዜያዊ ነው የሚሆነው። በመጨረሻም ከበደ ሚካኤል ሕይወታቸው ከማለፉ በፊት እኔስ ኖሬዋለሁ ሲከፋኝ ሲደላኝ፣ ከእንግዲህ ተወልዶ ሰው ለሚሆን ይብላኝ። ደግሞም ሌላ ለታሪክ የምትቀመጥ ግጥም አስቀምጠውልን አለፉ። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። በሁለ ገብ ክህሎታቸው ለሀገራችን የሥነ ጽሑፍ ባህል ያበረከቱት አስተዋጽኦ ከፍ ያለ ነው። ታሪክ ሁሌም ሲያስታውስና ሲያወድሳቸው ይኖራል። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በጥበብ ነበር መሰናዶ ታላቁን የጥበብ ሰው ደራሲ ከበደ ሚካኤልን አንስተናል። እንኳን ተወልደው እነዛን ሁሉ የጥበብ ሥራዎቻቸውን አበረከቱልን ማለት እንወዳለን። በሌላ የጥበብ ነበር መሰናዱ እስክንገናኝ ግን ለዛሬ በዚሁ እንሰናበታችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ለማስታወስ እንወዳለን። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። መልካም ጊዜ።